ምን ያስደነገጠ ነገር ከአሜሪካ ተሰምቷል። ይቺ በምስሉ ላይ የምትመለከቷት ሴት ቶኪዮ ኢንተርናሽናል ኤርፖርት ተነስታ ወደ አሜሪካው ጆን ኦፍ ኬኔዲ ኤርፖርት ደርሳለች። በደረሰች ጊዜ ፓስፖርቷን ለፓስፖርት ለሚመለከቱ ሰዎች ስታሳይ የያዘችው ፓስፖርት ዓለም ላይ የሌለ ሀገር ፓስፖርት ነው። ኬትን የመጣሽው ስትባል ቶሮናዛ በማለት መልሳለች። ቶርናዛ የተባለውን ሀገር የኤርፖርቱ ሰራተኞች ቢፈልጉም ሊያገኙ አልቻሉም። ቶርናዛ የተባለ ሀገር በዓለም ላይ የለም እና ምቺ ሴት ከዛ የኤርፖርት ሰራተኞች እንድትቀመጥ ሲነግሯት አሜሪካ ደረስን እንዴ የሚል ቃል እንዳወራች ተነግሯል። ከዛ አዎ የሚል ምላሽ ሲሰጧት ደግሞ እንደ መርበትበት እና የተለያዩ ቃላትን ብቻ ያልተለመዱ ቃላትን ለብዙ ደቂቃዎች በማውራት እዛ ኤርፖርት የሚገኙ ሰዎች ን እያደናገረች እንደሆነ ተነግሯል። ከዛ ኢሚግሬሽንና የተለያዩ ቦታዎችን እስከሚያጣሩ ድረስ ይችን ሴት ወደ ማረፊያ ክፍል ወይም እዛው ኤክዚስት መቀመጫ ክፍል ለአራት ሰዓታት ያስቀምጧታል ይችን ሴት ከዛ በኋላ ይቺ ሴት ከኤርፖርቱ ትሰለባለች። ምንም ነገር የለም፣ ደብዛዋ የለም። ሴኪሪቲ ካሜራዎች ብትፈለግም ምንም አይነት ደብዛዋ አልታየም። ይቺ ሴት ካስገቧት ክፍል ላይም አልወጣችም እና ምን ሆነች የሚለው ነገር አለምን ያስደነገጠና ምን ተፈጠረ ያስባል ነበር። ከዛ በክፍሉ ብትፈለግ የለችም፣ ተሰለበች እና በሴኪሪቲ ካሜራ ሁሉም ቦታ ታየች። ምንም አይነት እንቅስቃሴ በኤርፖርቱ አላረገችም እና እነዛ የኤርፖርቱ ሰዎች እሷን ፓስፖርቷን እስከሚያጣሩ ድረስ ያስካስገባዋ ክፍል ክፍሉን በሩም ሳይከፈት ሴትዮዋ ግን ተሰልባለች። ይህ ነገር በዓለም መነጋገሪያ ሆነዋል እና ሚችን ሴት ላየ ሰው የአሜሪካ መንግስት ወሮታውን ይከፍላል ተብሏል እና ካያችሁ መጠቆም ትችላላችሁ አሜሪካ የምትገኙ እቺ ሴ ስትታይ አረብ ከአረብ ሀገሮች የመጣች ትመስላለች። ግን ቶርናዛ የተባለ ሀገር እስካሁን ማፕ ላይ አልተፈጠረም። ምንም አይነት እንትን የለም። የያዘችው ፓስፖርትም ትክክለኛ የሆነና የራሱ ማይክሮቺፕስ ያለው ወይም ዘመናዊ የሚባል የእሷን ቢዮሜትሪክና ዴሞግራፊ መረጃዋ እንዳለ ፓስፖርቱ ላይ ያለ፣ ፓስፖርቱም እዛ አሜሪካ ፖርት ጆን ኦፍ ኬኔዲ ኤርፖርት የደህንነት ሰዎች ጋር ነው የሚገኙ አሁን ላይ። እናም ይሄ አሁን የምትመለከቷቸው ቪዲዮዎች እሷ እቺ እንስት እዛ በጥያቄ ሲጠይቋት ምናምን ባለችበት ጊዜ ነው የተነሳችው ማለት ነው። ከዛ በኋላ ምን ትሆን ምን ትሆን እስካሁን የታወቀ ነገር የለም ብን ብላ ጠፍታለች። እናም አሜሪካውያን፣ ካገኛችሁ ጠቁሙ የሚል ነገር ተላልፏል። እናም ቶርናዝ የተባለ ሀገር እስካሁን ድረስ ሰምተንም አይተንም አናውቅም። ግን ይሄ አንዳንድ ነገሮች ከዓለም የተደበቁ ሊኖሩ ስለሚችሉ ከዓለም ህዝብ ምን ይመስላቸ ይመስላችኋል። ሀሳባችሁንም ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ ትችላላችሁ። መልካም ቀን።